ሰላም ሰላም፣ ጤናስትል እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው ቅዳሜያችሁ? እንዴት ነው ዛሬ ልናገር የፈለኩበት ምክንያት የማዕረግ አሰጣጥ ላይ ፌስቡክ ላይ ስለ አንድ ማዕረግ አንድ በፌስቡክ የሚከታተለው ሰው የጻፈውን ነገር አየሁን እሱ በሻለቃ ማዕረግ በመደበኛ የካዴት ኮርስ ገብቶ ሻለቃ ደርሰው መስመራዊ መኮንን የነበሩ ሰዎች ባንዴ ጀኔራል መሆናቸው ገርሞት የጻፈውን አየሁና እስቲ አሁን ያለውን እውነታ እንዳሰው ብዬ ለመናገር ፈለጉ። ስለ መከላከያ ማንሳት አልፈልግም። ምክንያቱም በፊት የመጣው መንግስት ከበረሃ ጀምሮ እየተዋጉ የመጡ ሰዎች አሉ። ለዛ ለውለታቸው የተለያየ ማዕረግ የተሰጣቸው ትምህርትና የኤፊሸንሲ ግምት ውስጥ ያላስገባ ማዕረግ ነበረ። ስለዚህ ስለ እሱ ጭራሽ ባነሳው ዘርዝሬ ስለማልጨርሰው ልተው እና በአሁኑ ሰዓት ስላለው የፖሊስ መዋቅር ልንገራቸው። በአሁኑ ሰዓት በኢትዮጵያ ፖሊስ በፌዴራል ፖሊስም ሆነ በክልል ፖሊሶች የሚታየው ነገር ለሰዎች ማዕረግ ልክ እንደ ሎተሪ የሚሰጥበት ሁኔታ ነው። እኔ ኮማንደር የሚባሉ ሰዎች በጣም ነው ማዝ ነው፣ አይደለም፣ ኮማንደር አይደለም። መደበኛው የፖሊስን ትምህርት ተምሮ ፖሊስ ለመሆን የሚቸገሩ ናቸው። አንዳንዶቹ እየተንቀጠቀጡ ነው በአማርኛ በስማቸው የሚፈርሙት፣ ኮማንደር ናቸው። ዋና ኢንስፔክተር ማለት ሻለቃ እንደማለት ነው። ሻለቃ ሾፌር አለ፣ የፖሊስ መኪና ሾፌር። አንድን ሰው ሻለቃ አርገው መኪና የሚነዳ ከሆነ አስቦ ማዕረጉ ምን ያህል እንደወረደ ኮማንደር ብለው የሚያዘው ምንም ወታደር የሌለው ኮማንደር ሆኖ ሽፍት አላፊ። አንዳንዶቹ አዎ እነሱ አመጣጣቸው የብዙ አመት አገልግሎት ሊሆን ይችላል። ለምሳሌ በቀድሞ ጊዜ ጦ የደርግ ወታደር የነበሩ በኢህአዴግ ጊዜ ተማረኩ። ከዛ በኋላ በብአዴን ወይም ደግሞ በኦህዴድ ወይ በደህዲግ ተታቀፉ፣ ወደ መሃል መጡ፣ ፖሊስ ላይ ተመደቡ። ከተመደቡ በኋላ በቃ ጊዜያቸውን ጠብቆ ኮማንደር ሆኑ ግን በብዛት አያነቡም አይጽፉም። ቢያነቡም ቢጽፉም ይህን ያህል አይደለም ያለ አይደለም ደብዳቤ ለመጻፍ እንኳን የሚያደርስ ያህል አይደለም። ግን የሆነ የስምሪት መቆጣጠር ይቻላል። የሆነ ከዚህ ቦታ ከዚህ ቦታ ተመድበሃል፣ በዚህ ሰዓት እመጣለሁ፣ ካጣሁ እቀጣለሁ። ይሄ ቀላል ነገር ነው። ግን የፖሊስ ስራ ከዚያ ያለፈ ነው። የፖሊስ ደረጃው በመላው የኢትዮጵያ ህዝብ፣ ከመላው የኢትዮጵያ ህዝብ በአቬሬጅ የሆነ እውቀት ያስፈልገዋል። እያንዳንዱ ፖሊስ እንደው የመጨረሻ ፒኤችዲ የሰራው ሰው እና ምንም ያልተማረው ሰው ያለበት ዜጋ ነው አይደለ? ስለዚህ መካከለኛ የሆነ እውቀት አንድ ፖሊስ ሊዝ ይገባል። ተራ ፖሊስ ተራ ማለት ማእረግ የሌለው ፖሊስ ወታደር ወታደር የሆነው ፖሊስ ቢያንስ ያን እውቀት ሊኖረው ይገባል። ቢያንስ ቢያንስ አስራ ሁለተኛ ክፍል ማጠናቀቅ አለበት። ካልሆነ ደግሞ በአዲሱ ትምህርት የአስረኛ ክፍል ትምህርት እንትን ማለት አለበት። ያ ለሚሰጠው ነገር፣ ለሚያጋጥሙት ነገሮች የሚሰጠው መፍትሄ እውቀትን ያገናዘበ ይሆናል። በንባብ ለማዳበር ይችላል፣ ራሱን ለማሻሻል ይችላል። በዚህ የተነሳ አንዳንድ ኮማንደሮች ኮማንደር ብሎ ለመጥራት የሚያሳፍሩ ናቸው። እንዴት ነው ኮማንደር የሆኑት? እኔ አብራቸው የሰራኋቸው ናቸው። አንዳንዶቹ የመራዋቸው ናቸው። አንዳንዶቹ አብሮኝ የሰሩ ናቸው። ኮማንደር ሲባሉ እኔ ደነግጣለሁ። ኮማንደር ብዬ ለመጥራት ለእኔ ሸሚዝ ስለሚዘኝ በስማቸው ነው የምጠራቸው። እነሱም አይቀየሙም። በእርግጠኝነት የደሞዝ እስኬላቸውን ለማስተካከል የተደረገ ነገር ነው፣ ግን መንግስት ሌላ መንገድ ቢፈልግ ጥሩ ነበረ ወይ ሰዎቹን በፖሊስ ሳይንስ ሌላ እውቃት እንኳን ባይጨመርበት በፖሊስ ሳይንስ የተወሰነ ትምህርት ተሰጥቷቸው ፈተና ተሰጥቶ ፈተናውን ላለፈው ብቻ ማዕረግ መሰጠት ነበረበት። ምንም መያዝ ጀነራል ጀነራል ተብለህ ምን ወታደር ከሌለ ምን ዋጋ አለ? ምንም በትምህርት በስርዓት ያልሄድ ከሆነ እንጂ እስከ መስመር መኮንንማ እስከ ሻለቃ ከደረስክ በትክክለኛ በካዴት ትምህርት ከሄድክ እኮ ትምህርቱ ከዛ በኋላ ያለው እኮ ትምህርት የኤፍሸንሲ ነው እንጂ ከሻለቃ በኋላ ብዙም ትምህርት ቤት አይሄዱም። ኤክስፒሪያንስ ነው፣ ልምድ ነው። በልምድ በመምራት በምናምን አጫጭር ኮርሶችን በመውሰድ ነው ጀነራል ማለት ብርጋዴር ጀነራል፣ ሜጀር ጀነራል፣ የተና ጀነራል የሚባሉት። ነገር ግን እኛ ማዕረግም ስንሰጥ አቦ ሰጠኝ ነው። አንዳንድ ሰዎች ፊልድ ማርሻል ይባላሉ። በጣም ከባድ ማዕረግ ነው። ትልልቅ ጦር ያላቸው በጣም በጣም በጣም በቃ በመርከብ ማለት የባህር ኃይል የአየር ኃይል የምናምን የተቀናጀ ጦር የሚመሩ እንኳን በዛ ማዕረግ አይጠሩ። ለእኛ እኚህ ከአፍሪካ ስንተኛ እንደሆነ አንላቀም። ፊልድ ማርሻል ከኢዲ አሚን ዳዳ በኋላ አልሰማውም። እና ጀነራል ራሱ ቀላል ማእረግ አይደለም። ዝም ብሎ የሚሰጥ ማዕረግ አይደለም። ደሞዝ ለመጨመር ከሆነ የሆነ ነገር ፍጠሩላቸው። እና ምን ለማለት ፈልጌ ነው፣ ማዕረጉ ረከሰ። አንዳንድ ሰዎች በማዕረጋቸው ለመጥራት እንቸገራለን። ለምን? እውቀታቸውን የሚመጠን አይደለም። የግድ ዩኒቨርሲቲ መሄድ አለባቸው አይደለም። ኮንሽንስ መሆን አለባቸው። ሁኔታዎችን መገንዘብ የሚችሉ መሆን አለባቸው። ማስተዋል የሚችሉ መሆን አለባቸው። እንደተነዱ የሚነዱ ካልሲያ ጣቢዎች ሁሉ ኮማንደር ማድረግ አያስፈልግም። የሆነ የባለስልጣን ሚስት ዘንቢል ተሸካሚ ሁሉ ኮማንደር ማድረግ አያስፈልግም። ቢያንስ አቋም ያለው በራሱም እውቀቱ እንኳን ትንሽ ቢሆን በአቋሙ በህግ መሰረት ተሰራለሁ ብሎ እምነት ያለው ሰው መሆን አለበት። ዝም ብለን እያነሳንማ እንትን የዳቦ እንትን አረጋችሁት ሻሞ ሆነ እና ያ ነገር ከረከረኝና ይህን መናገር ፈልጌ ነው። አንዳንድ ኮማንደሮች፣ እኔ ኮማንደር ባላችሁ እንዳትቀየሙኝ፣ ራሳችሁን ለማብቃት መሞከር አለባችሁ። ስላዳመጣችሁኝ እኛ አመሰግናለሁ። እግዚአብሔር ይስጥልኝ።